ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ ሲካሄድ የነበረው የብልጽግና ፓርቲ የቡታጅራ ክላስተር የብልጽግና ህብረት አባላት መድረክ ባለፉት ሰባት ዓመታት በተመዘገቡ የመጋቢት የለውጥ ፍሬዎችና ተስፋዎች ዙሪያ የጋራ ምክክር አካሂዷል። ባለፉት የለውጥ አመታት በተለያዩ ዘርፎች በርካታ ተግባራት መከናወናቸውን ያመላከተ ሰነድ ቀርቦ ውይይት ተካሂዶበታል። በዕለቱ ከቀረቡ ሰነዶች መነሻ የአባላት ተሳትፎ ላይ የበለጠ ሊሰራና ሊስተካከል የሚገቡ ጉዳዮች ዙሪያ የጋራ መግባባትና ጥረት ማድረግ እንደሚገባ አባላት በሰጡት አስተያየት አመላክተዋል። ተያለፍነው ሰባት አመታቶች ውስጥ አገራችን ኢትዮጵያ በጣም በርካታ ቁጥር ያላቸው በቁጥር መግለጽም ከሚቻለው በላይ በርካታ ስራዎች የተሰሩበት ድል የተገኘበት በዛ ውስጥ ደግሞ በርካታ ተግዳሮቶችን እንደ ጥሩ እድል ተቆጥሮ ወደ ውጤት ህዝብን፣ ሴቶችን፣ የአገሪቱን ዜጎች ተጠቃሚነታቸውን ያረጋገጠበት ትልቅ ድል የተገኘበት አመታት ነው ብዬ ነው መወስደው። እንደኔ ፓርቲው የሚፈልገው ነገር አለ፣ ህዝብ የሚፈልገው ነገር አለ። ሶ ከኔ ምን ይጠበቃል የሚል ራስን ማየት ይጠይቃል። ግንባር ቀደም፣ በስነ ምግባር ወይም በዲሲፕሊን የሚያገለግል ባለሙያ ሆኜ መውጣት ከቻልኩ አንደኛ ፓርቲው ከወቀሳ ይድናል ፓርቲው ያለማቸው ተግባራቶች እንድንፈጽም እድል ይሰጠናል ስለዚህ ከአባሉ የሚጠበቀው ለፓርቲው ብቻ አይደለም ለህዝብ ታማኝ መሆናል ለህዝብ ስንታመን የፓርቲውን ተልእኮች እናስፈጽማለን እኔ አገልጋይ ነኝ ለህብረተሰቡ አገልጋይ ነኝ በሚል መንፈስ ማገልገል የሚጠበቅብን ጊዜ ነው ከምን ጊዜውም በላይ ምክንያቱም አገር በዚህ ልክ እያደገች ባለችበት ሁኔታ ውስጥ በዚህ አመለካከት ማይነትም ከስነ ምግባር ብልሽነት ጋር ተያይዞ ነው ሰው የሚያገለግለው ማህበረሰብ ተገቢውን የሆነ አገልግሎት እንደ አገልግሎት ሰጪ ተቋም ተገቢውን የሆነ አገልግሎት ለማህበረሰቡ መስጠት እንዳለበት ነው ማሳሰብ እንፈልግ። ከእያንዳንዱ አባል ኮሚትመንት ያስፈልጋል። አባል እስከ ሆንኩኝ ድረስ ከእኔ የሚጠበቀው ራስን መስጠት ወይም መሰጠትን ወይም ኮሚትመንት ማለት ነው። ይህንን ነገር ከእያንዳንዱ አባል ያስፈልግ። የብልጽግና ፓርቲ ባለፉት ዓመታት በቱሪዝም፣ በግብርና፣ በሌማት ትሩፋትና በኢንቨስትመንትና በሌሎች የልማት ዘርፎች ተጨባጭ ለውጥ ማምጣት መቻሉን የማዕከላዊ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ ኃላፊና የቡታጅራ ክላስተር የብልጽግና ፓርቲ ህብረት ሰብሳቢ አቶ ዳንኤል ዳምጠው ተናግረዋል። የለውጡ መንግስት በመጣባቸው የሰባት ዓመት ጉዞዎች ውስጥ የነበረን ጥንካሬዎቻችን ምን ነበሩ? ምን ነበር የሰራ ናቸው ያሳለፍናቸው ናቸው። ፈተናዎችን ደግሞ እንዴት ነበር የተወጣ ናቸው። በቀጣይ ደግሞ ምን ምንድን ነው ነገሮችን ማረም ማስተካከል ወይ ደግሞ ቀጣይ ስራችን አድርገን ልንወስድ የሚገቡ ጉዳዮች ምንድን ናቸው የሚል በእነዚህ በሶስቱ ነገሮች ላይ መሰረት ያደርጋል። ትናንትናን የሰራ ናቸው፣ የፈጸምናቸው ስራዎች አሉ፣ ውጤት ያመጣንባቸው ጉዳዮች አሉ። እነዚያ ውጤቶችን ስናመጣ ያለፍንባቸው መንገዶች አሉ፣ ያለፍንባቸው ፈተናዎች አሉ፣ መማማር የምንችላቸው ጉዳዮች አሉ። ይሄ ያለፉት ሰባት ዓመታት ተረስቶ ያል የነበረ በተለይ ከማዕድን ዘርፍ ጋር ተያይዞ ኢትዮጵያ በማትታወቅበት ምዕራፍ ውስጥ በነበረችበት ሰዓት የማዕድን ዘርፍን እንድትታወቅ ማድረግ የቻለው ዛሬ በኢትዮጵያ በርካታ ማዕድን ካለበት ወጥቶ ኤክስፖርት ማድረግ ችለናል። የሀገሪቷ ህዝብ ከውጭ ኢምፖርት የሚያደርጉትን ማዕድናት ፋብሪካዎች ከሀገር ውስጥ እንዲያገኙ ማድረግ ተችሏል። ይሄ ባለፉት በለውጡ መሪ በለውጡ መንግስት የመጣንባቸው የሰራናቸው ስራዎች በግብርናው ዘርፍ የተመዘገበው ስኬት በተለይም ስንዴን ለዓለም ገበያ ወደ ውጭ መላክ መጀመሯ ታሪካዊ የለውጥ ጥፋት መሆኑን አመላክተዋል። አንዱ ያመጠነ ለውጥ ላለፉት በርካታ አስርተ ዓመታቶች ውስጥ አገራችን ከውጭ ስንዴ በእርዳታ የምታስገባውን እንዲቆም ማድረግ ችለናል። በአገር ውስጥ እንዲመረት ማድረግ ችለናል። በአገር ውስጥ ያሉትን እኛ ድሃ የምንላቸው የደሃዳ ምንላቸውን ህብረተሰብ እኛው ባመረት ነው ምርት ተጠቃሚ እንዲሆኑ ማድረግ የቻለበት፣ ሀገራችን ወደሚጨበጥ ወደሚታይ ብርሃን ውስጥ እንድትሸጋገር ማድረግ ችለናል።